ይህም ብሔረሰብ በየዓመቱ በድምቀት ከሚያከብራቸው በዓላት መካከል ኤቦ የዘመን መለወጫ በዓል አንዱ ነው። ኤቦ በዓል ማለት ለእኛ ትልቅ በመጨረሻ መሀል ውስጥ ያለው ከሁሉ በዓላት የሚበልጥ በዓል ነው። አንድ አንደኛ ክብሩ የተጣላ ሰው ይታረቃል። ሁለተኛ ውጭ ሀገር እስከ አሜሪካን ድረስ የቆዩት ልጆቻችን ለሄቦ በዓል ብሎ የሚገቡበት ነው። የሄቦ በዓል ስመጣ ህፃንም አዋቅም ሁሉም ደስተኛ ሆኖ በበዓሉ አዲስ ለብሶ በበዓሉ የተዘጋጁ ነገሮችን ከቤት ቤት እየዞረ እየተቋደሰ በደስታ በጭፈራ በፍቅር በዓሉን የሚያሳልፍበት ነው እና ትልቅ ደስታ የሚፈጠርበት በዓል ነው። ይሄ በዓል በጣም ትልቅ ትርጉም ነው አለው። ተራሪቆ የነበረውን ህዝብ የሚሰበስብ ተቃይሞ የነበረውን ህዝብ የሚሰበስብ በጣም ትልቅ ክብረ በዓል ነው ለየም ዞን ውስጥ ተብሎ የሚታሰበው። በዓሉን ለማክበር የሚደረግ ዝግጅትም ቀደም ብሎ እንደሚጀመር የብሔረሰቡ ተወላጆች ይገልጻሉ። አመት እስከ አመት ነው የምናዘጋጀው። ስጋ ለማረድ ገንዘብ እንጥላለን። ጠላ ለመጥመቅ እህል ይቋጠራል። የም ዘመን መለወጫ የቦ በዓል ስመጣ፣ ሴቶች ትልቅ ሚና ነው የሚጫወቱት። አንደኛ የሚበሉ ነገሮች ከረጅም ጊዜ ጀምሮ ነው የሚዘጋጁትና ያንን ኮባና የሚባለውን የቆጮ ድፎ ማለት ነው የሚያዘጋጁት ሴቶች ናቸው። ያንን ፍቀው አስተካክለው ቆርጦ ጋግረው ለዚህ በዓል ያዘጋጃሉ። ገና ይቁቡ ብድር ገብተው ለዚህ ባል ማድመቂያ የሚሆን ቅመማ ቅመም ማጣፈጫ ጥምር ገዝተው አጠራቅሞ ባሉን ያደምቃሉ። በሳጃ ከተማ በተከበረው የ2018 ዓ ኤቦ የዘመን መለወጫ ባህል ላይ ከየም ተወላጆች በተጨማሪ በማዕከላዊ ኢትዮጵያ ክልል የሚገኙ ወንድምና እህት ብሔረሰቦች በበዓሉ ላይ በመታደም መልካምኞታቸውን ገልጸዋል። ከዚህ በተጨማሪም እንዲህ አይነት በዓላት የህዝብ ለህዝብ ትስስርን በማጠናከር ህብረ ብሔራዊ አንድነትን ለመገንባት ይረዳል ነው ያሉት። እዚህ የመጣነው አላማ አንዱ ኢትዮጵያዊነትን ለማሳየት አብሮነትን፣ ህብረ ብሔራዊነትን፣ አንድነትንና ጥንካሬን ለማሳየት ነው የመጣነው። ይህም ብሔረሰብ የሚያከብረው በዓል የሁላችንም በዓል ነው። መቻቻልና አብሮነትን ለማጠናከር ነው የመጣነው። ለእኛም ደስ ብሎናል። ህዝቡ በጣም ፍቅርና ፍቅር ነው ፍቅርን ተምረናል። በመምጣታችን የየም ህዝብ ፍቅር አስተምሮናል፣ ፍቅር ተምረናል። ምክንያቱም በዚህ ልክ የህዝብ ለህዝብ ትስስርን አጠናክረን ከቀጠለን ኢትዮጵያ ወደ ብልጽግና የማትሄድበት ምንም አይነት ምክንያት አይኖርምና፣ ይህ በዓል በዓል ብቻም ሳይሆን አንድነታችን ፍቅርን ሰላምንና ብልጽግናን አጠናክሮ እንትን እንዳለ ነው። ምቹ የፖለቲካ ስነ ምህዳር በመጠቀም ባህልና እሴቶቹን እያስተዋወቀ መሆኑን ጠቁመዋል። ባህሉ የመቻል ምልክት የሆነው ታላቁ የኢትዮጵያ ህዳሴ ግድብ በተጠናቀቀበት ወቅት መከበሩ ደስታውን እጥፍ ድርብ ያደርገዋል ብለዋል። ዓለም በደስታ ያፈነጠዘው የህዳሴ ግድብ ተጠናቆ ባስመረቅንበት ማግስት የሚከበረው በዓል በመሆኑ ደስታችን እጥፍ ድርብ ነው። የየም ብሔረሰብ የራሱ የሆነ የቀን አቆጣጠር ያለው ወሩ በጨረቃ ስያሜ አሳ ተብሎ የሚጠራ ሲሆን የኤቦ ክብረ በዓል የብሔረሰቡ ዘመን መለወጫ በዓል ነው። የኤቦ በዓል አዲስ ተስፋ የሚፈነጠቅበት እርቅ የሚወርድበትና አንድነት የሚጠናከርበት በዓል መሆኑን የጠቀሱት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር አቶ አንተነ ፍቃዱ በዓላዊ ሴቶችን እያከበሩ ልማትና ብልጽግና እውን ማድረግ ያሻል ብለዋል። አዲስ ተስፋ የፈነጠቀበት ወደ አዲስ ምዕራፍ የተሸጋገርንበት እንደመሆኑ ይህ በዓል ከየም ባለፈ በኢትዮጵያ ደረጃም ጭምር ትልቅ ቦታ የሚሰጠው ወቅት ላይ እየተከበረ ይገኛል። በዚህም ሁላችንም በተሰማራንበት ባህላዊ እሴቶቻችንን እያከበርን ባህላዊ እሴቶቻችንን እያከበርን ልማቶቻችንን እያጠናከርን ብልጽግናችንን እውን ማድረግ ይኖርብናል። የህዝቦችን ብዝሃ ባህል ያከበሩ ኤቦና መሰል የብሔረሰቦች አዲስ ዓመትና ልዩ ልዩ ቱባ ባህሎችን መንከባከብና ለቀጣዩ ትውልድ ማሻገር እንደሚገባም ተመላክቷል።